አሰላሙ አሌይኩም ወረህማቱላሂ ወበረካቱ። ውድና የተከበራችሁ የሞ አብደላ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔጋ አልሐምዱልላ። እንዲሁም ክርስቲያን ወገኖችንም ሰላም ብያለሁኝ። ሰላማችሁ ብዙ ዝት ይበልልኝ። ዛሬ ደግሞ ወረገርነብ እየሰራ ነው ምግብ በጣጤ ሴንከታትፌ ወረገርነብ። በነገራችን ላይ ሰርቼ ፍሬዘር ነው የማስቀምጠው ከፍሬዘር አውጥቼ ነው እንደዚህ ያደረግኩት ማለት ነው። ያው ሴትየቱ አብራኝ ስለምሰራ አልተመቻቸልኝም። ሁን ሆኖ አብሬ እንደዚህ ስጀምራ ስቸ እንትን ያላልኩት እና ደስ የሚል አሰራር ነው። አብራችሁን ቆዩ፣ ተከታተሉ። ያኔ ብዙ አይነት ነው የሚሰራው። በስ ይሄ ብቻ አይደለም። አብራችሁን ቆዩ። ወረቀት ነባያችን እና ይህንን ይመስላል ሁላችሁ እንደገና ከዚህ ደግሞ ፈሶልያ የዳ ማዘጋጅቻለሁኝ። ያንም ሁሉም እንዳይቀር ነው። ይሄ ደግሞ ትንሽዬ የሞያና ሚልክ ዘይት ዘይቱን ላይሞን እንደምታዩት መሬበታለሁኝ። ሁለት ሜላ ጋላ ይሞት ሶስት ይመስላል። በጣም ደስ ይላል፣ ትወዱታላችሁ። እንደገና ደግሞ ሩማን ሩማን ጨምሮ ተጠቀሙት።

በነገራችን ላይ እንዲህ አድርገን ሰርተን ወደ ላይ አቅንተን ነበር። ወደ ፎቅ ብንወርዳ እንዴት እናላገኝ ተበልቶ ናገኝ። ይሄ ደግሞ ለእንትኑ ነው፣ ለፎሶሊያው ዛ ቀይ ሽንኩርትና ነጭ ሽንኩርት አቆላልጃለሁ። ከዚህ በእንጀር ጥጃ አለው ትንሽዬ ሙያ ያለበት ፈሶልየው ፈሶልያው በሰለ ንትም እንዲለው እንደታሰ ነው በጣም ነው ንጥመውልን ፈሶልያው በጣም መርጥ ነው የሆነው እና ትንሽ በቅበቅ እስከሚል እዚህ አድርጌ ሽንኩርቱ ጋር አቁላለዋለሁ ማለት ነው። የሽንኩርቱ ውሃና ይሄ ጋር አብሮ ባንድ

ወላችሁ፣ እንደዚህ ሀድርጌ ጨርሻለሁ። ሀዲስ ሶስ ተዘጋጅቶለታል። ከዚህ የሚጨመር ማለት ነው አብራችሁ ቆዩ። ወላችሁ፣ ሶስን እንደዚህ ሀድርጌ እጨምርበታለሁ። በስ ቲማቲም ነው ፈጭቼ ያረጉት። ከዚያ ማጁን መጠቀም ትችላላችሁ